ክርስቲያን አለ ዳኒ። እግዚአብሔር ይመስገን ክርስቲያን ነኝ። አልሐምዱላ ርት ነበር ቲ ቃል አልሐምዱሊላህ ልል ነበረ። የድሮ ህይወቴ ልያስ ብለኝ ነበር። ሙስሊም ነበር ከወራቶች በፊት እዛ፣ ክርስቲያን ነው። አሁን ይመስገን ክርስቲያን ነኝ። አርካን ሶላ ስንት ነች? ዳግዬ፣ ምን አልከኝ? አርካን ሶላ ስንት ነች?

ሳ ሊአርካኖ ሶራት ስንት ነው? አንቺ ሳዲያ ቁልፉን ስጭው። ይቅርታ እያየ ነው፣ በምር ነው። ታውቃለች። ጎል እያየ ነው። አያገኘም። ራሱ ፈልግ። ጋስበቤት ማለት ነው። በቃ ስርቶ ሄደ ማለት ነው በዘዴ ሳዲ ሳዲ የቁልፍ ብሎ ሄደ። ሳዲ ድረሽ። ይህን እንዲህ አይነት እንትን ያስተማራቸው ማን ነው? ማን ይባላል? ሳላ ወይ እንዲህ ምናም መለስ እንዲህ ማጭበርበር ማን ያስተማራቸው? ይሄ የጳውሎስ ስራ ነው የሚሆነው። ጳውሎስ ጳውሎስ ምን አለ? ሺርቱ የሁዲ ለአርባሐ አይሁድ አለ። ወስርቱ ታሕተ ናሙስ ለአርባሐ ለዚ ታሕተ ናሙስ አለ። አይሁድ ሳልሆን አይሁድ መስዬ ቀረብኳቸው፣ አይሁዶችን ላተርፍ፣ ወደ ሌላ መጣቸው አለ ከህግ በታች ሳልሆን ከህግ በታች ሁኝ የቀረብኳቸው ወደ ህግ ላመጣቸው ዘንድ እያለ ይናገራል። የሰዎች ማንነት ተመሳስሎ ይህ መናፍቅነት ስራ ማለት ነው። ከዚያ በመካከላቸው ገብቶ የመሸወድን ስራ ነው የሰራው። ጳውሎስም እንዲህ ነው ያደረገው። በክርስትና ላይ የነብያቶችን መንገድ በዚህ መልኩ ነው የበረዘው። የበግ ለምድ ለብሶ ገባ በመካከላቸው። መጀመሪያ ላይ ሳሳድቆየ መጨረሻ እንደገና በቃ ጌታ ፈርጦኛል ብሎ ገባ በመካከላቸው የሚፈልገውን ያክል ጻፈ። የነቢያትን መንገድ እንዳለ ቀሄድን አድርጎ የራሱን መንገድ ክርስትናን አቋቋመ። ቸል ይሄን ያደረገ ቸል፣ አይሁዶች በጣም ክፉዎች ናቸው። እናት ያላወቋቸው አይሁዶች በጣም ክፉዎች ናቸው። ቸል እንዴት አድርጎ የሰውን መንገድ ለመቀየር በመካከል እንደሚገቡ ያውቁበታል። በሙስሊሞች መካከል ለማድረግ ሞክረው ነበር፣ አልተሳካላቸውም። አብዱላህ ብኑ ሰበ የሚባል ሰው ራሱን ሙስሊም አድርጎ ቀረበና በሙስሊሞች መካከል ይሄን ነገር ለማድረግ ፈለገ። ነገር ግን ከኛ ጋር ይሄን ነገር ማድረግ አልቻለም። ነገር ግን በመሲሁ ተከታዮች መካከል ይሄን ስራ በመካከላቸው ገብቶ ሰርቶ የነብያትን መንገድ እንዳለ ከነብያት ሕግና ስርዓት አርቆ በቃ በአንዱ በክርስቶስ ደም ነው የምትድኑት ብሎ ያ ሕግ ተሽሯል፣ ያ ሊጠቅም አልቻለም፣ በቃ ተውት ብሎ አስራቃቸው ከነብያት መንገድ። ይሄን ያደረገው እና ይሄን መንገድ ዛሬ ላይ ይጠቀማሉ አንዳንድ ክርስቲያኖች፣ ሁሉም ላይሆን ይችላሉ። አንዳንድ ክርስቲያኖች የሙስሊምን ማንነት እኔ ሙስሊም ነበርኩኝ፣ የሙስሊምን ጥምጣፊ ለብሱና ይቀርባሉ። እኔ እንደዚህ ነበርኩኝ፣ እኔ መሀመድ ነበርኩኝ። እኔ ይህን መንገድ የተማሩት ከዚህ ነው። ለአምላክ ክብር ሲባል የሚዋሽ አምላክ በክብር አይነግስም። እንትን ጳውሎስ ሲናገር ምንድን ነው ያለው? ስለ እግዚአብሔር ክብር ብዬ በዋሽ ስለምን እንደ ኃጢአተኛ ይፈረድብኛል አላ ነው የዚህ ሰውዬ መንገድ ነው እንደዚህ ያደረጋቸው። እሱ አሁን አይበቃውም። እስካሁን ብዙ ሰዓት ከወሰደ ይመልስልናል። እሱ መልስኝ ና። ዳጊ፣ ሳዲያ አልመጣችም መሰለኝ። እንጠብቀው። ሳዲያ አልመጣችም። ስለዚህ ወደ ሌላ ሰው እንሂድ። ዳጊ አለ በቃ ቁልፉን ይዛ ጠፋች። ቁልፉ የአእምሮ ይመስለኛል። ዳግ ያለ ወይ? ሌሎች ሰዎች ጥያቄ ካላችሁ ጠይቁ።